በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመ አስሩ ወሰዱ ሱለ ሰኔ በዛቲ ዕለት አይረት አብ ጽሙድ ወመስተጋድል ዘዝክሩ ኩር ወርእስናሁ ወሰናይ አባህ አውናፍር ገዳማዊ ዘላይ ላይ ግብጽ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ አስራ ስድስት በዝኪ ዕለት መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባ አባት የላይኛው ግብጽ ሰው አባ አውን አስራረፈ። የዚህንም አባት ገድል የተናገረ አባ በውኑ በፍኑ ቴዎስ ነበር። እርሱን ቁጥር ከገዳማውያን ነውና፣ አባ በፍኑ ቴዎስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት እለትም አባ በፍንቴዎስ ወደ እርሱ ሲመጣ አባ አቡናፍርን አየው። ፈርቶም ደነገጠ፣ የሰይጣን ምትሃት የሚያይ መስሎታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉርና ጽህሙ ስጋውን ሁሉ ይሸፍናሉ። አባ በፍንቴዎስንም በላዩ በመስቀል ምልክት አማቶ አጽናናው። በፊትም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍንቴዎስ ሆይ መምጣትህ መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ፣ በዚያም በረሃ ኗኗር እንዴት እንደሆነ ይነግረው ዘንድ አባ በፍንቲዎስ አባ አውናፍርን ለመነው። አባ አውናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖርበት በአንድ ገዳም እኖር ነበር የገዳማውያንም ልዕልናቸውን ሲናገሩ ሲያመሰግኗቸው ሰማሁ። እኔም ከእናንተ የሚሻል አሉን አልኳቸው። እነርሱም አዎን አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን በት ብንተክዝና ብናዘን የሚያረጋጋን እናገኛለን። ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩ ግን ከዚህ ሁሉ የራቁ ናቸውና አሉኝ። ይህንንም ነገር በሰማሁ ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራንም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔርን ያዘጋጀልኝን ይችን ሰሌን አገኘኋት። በየአመቱም አስራ ሁለት ዘለላ ታፈራለች። ለየወሩም የምመገው አንድ ዘለላ ይበቃኛል። ውሀውን ከዚች ምንጭ እጠጣለሁ። በዚችም በረሃ እስከ ዛሬ ስልሳ አመት ኖርኩ። ከቶ ያላንተ ሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን የኢየሱስ ክርስቶስ ሥጋውንና ደም ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገ ተመገብን ያን ጊዜም የቅዱስ አባ አሁን አፈር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ፣ ለአባውና ለአባ በፍንትዮስንም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍንትዮስን በጸጉር ልብስ ገነዘ፣ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍንትዮስን በዚያችን ቦታ ይኖር ዘንድ አሰበ። ቅዱስ አባ በፍኒቲዎስም ከዚህ በኋላ አባ በፍኒቲዎስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውም ምንጭ ደረቀ። ቅዱስ አባ በፍኒቲዎስም ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አውናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ የከበሩ ገዳማውያን ጸሎት ይማረን። በረከታቸውም ከእኛ ከሁላችን ከዘክርስቲያን ወልደ ጥንቀት ለዘላለም ይኑር አሜን።

ታሰስል ህሊና ሐውክ ሰወገደፍኮ ለሰም እንተ አሐዘ ላይክ ጽዋ ሴቴ ምዝር ቆመ ማይከላ ሐከክ ዳግመኛም በዝኪ ዕለት የእግዚአብሔር መልአክ ለዮሴፍ በህልም ተገለጠለት ሕፃኑና እናቱንም ይዘው ወደ እስራኤል ሀገር እንዲመለስ አዘዘው ለእግዚአብሔር ምስጋና ይሁን እኛንም ስለ እናቱ ስለ እመቤታችን ቅድስት ድንግል ማርያም መከራና ስደት ይቅር ይበለን ለዘለዓለሙ አሜን

ሄራም ባርኩ ባርኮ ጉባኤ ዛቲ መካን ስካረ ጋዊ ለሂ ኮ ምነ ሰሳን ዳዛ ጻፎ በክርሳስ ወለ ዳዛ ጻፎ ዘይ ደረዛን ወለ ዘ ተርጉሞ በልሳን ሐዲስ ወለ ዘ ሰማ ቃሎ በዘነ መንፈስ በጸሎተ እም ማርያም አራጭ ተኩሉ እንባይ ሶሆረ ይማረነ ኢየሱስ ክርስቶስ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ። መንግስትህ ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ስጠን ዛሬ። በደላችንንም ይቅር በለን እኛንም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እመቤት የቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ እንድትለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።